አንድ ደቂቃ ተቀያይረሽ ለልጅቷ ምን እያልሻት ነበረ? ሰኢድን ደግሞ ስታይ ተቀይረሽ። ወይ አብረን ብናብድ ማበር እንደዚህ ያደርጋል። እንደ በቃ ተመልሳ ሙድ ነው የምትይዝበት ሰውየው ላይ ሙድ፣ ሙድ ለሙድ ነው የምትይዘው። ግን በዚህ መወጣ፣ በዚህ ገባ። አሁን ሰኢዶ እያያት ነው፣ እያመዛዘናት ነው፣ እየፈተናት ነው። ፈተናዎችንም እያለፈች አይደለም። ሰኢድ እንደዚህ ዝም ብሎ የሚፈትናት አይመስለኝም። በኋላ ከእሷ ተፋቶ ሱሜያ ጋር እንደምመለስ ተስፋ አደርጋለሁ። ይሄ ቪዲዮ የሚደርስሽ ከሆነ የት አለሽ አትሉም፣ አትፈልጉኝም፣ ሞተች ምናምን አትሉኝም። ከድብድቡ በኋላ አንድ ሰው እየጠየቀኝ ሰው የለም ምናምን እያለች ነው። ማን ይጠይቅሻል አንቺ? ማንም አይጠይቅሽም። ለምን ምን ሰርተሽ ነው? ጥሩነትሽ ነው። አሰላም አለይኩም፣ ሰላም፣ እንዴት ናችሁ ውድ ቤተሰብ? እኔ በጣም ደህና ነኝ በያላችሁበት ሰላም ይብዛላችሁ እያልኩኝ ዛሬ ደግሞ በሌላ ቪዲዮ ተመልሰን መተናል ያው አዩ በረኪና ያው ማታመጣልን ጉድ የለም። እሷ ከሌለች በቃ ፈታም ማለት የለም። አንዳንዴ ታስቀኛለች። በቃ ባንዴ ስስት ነው የምትነው ልጅቷ። ቪዲዮ አይታችኋል ብዬ ተስፋረጋለሁ። ሰኢድ ምን አገባኝ፣ ስለ ሰኢድ እኔ እሱ እየቃመ አይደለ ፈታ እያለ አይደለም እዛ ምናምን እያለች ቡራ ከየራዩ እያለች ነበረ ከጓደኛዋ ጋር በትንሽ

ሌሉ ተገልብጦ ባለቤቴን አሳጥተሽ እኔ እንድሞት ፈልገሽ ነው፣ ገባሽ? ይሄ የመንቀጭቀጭ ምናምን ታሪክ በቃ ቀስ ብሎ ተረጋግቶ ፈታ ብሎ ይምጣ። ምክርሻ ጨርሶ እዛው እየቃመን አደለም እንደጀመረ። ያው እንግዲህ አዩ በረኪና እንደምታዩት እሷ ለሰኢድ ጭንቀት ምናምን እንዳላት ነበረ የምታስመስለው። ያው እሷ ሁሌ እንደምለው የብር ችግርና የማስመሰል ባህሪ ነው ያለባት ልጅቷ ያኔ የጥሩነት እንትን እንኳን መንፈስ እንኳን ውስጥ የለም ይሄው አሁን እራሱ የምትለው ያው ሰኢድ ምን አስቸኮለው ቀስ ብሎ ይምጣ አንቺ የመን ቤት ነሽ እኔ እንኳን ሚስቱ ብቻዬን ጉልበቴን አቅፍ የምተኛ እንዳንቺ አልቸኮልኩም ምንድን ነው ያላችሁ ለምንድን ነው የምትደዋወሉ እያለች ነው እንሻላ እንግዲህ ሶስተኛ ሚስት ሆና አንቺንም ታቃጥልሻለች ብዬ ተስፋ አረጋለሁ ቤዛዋም ማለት ነው እኔ ሁሉም አያምሩኝም። እነዚህ ልጆች እኔ ጤነኛ ያሉ አይመስለኝም። ምህም እኔ አላውቅም፣ ያው ሳላቅ መፍረድ እንኳን እንዳይሆንብኝ። ሰኢድ ጋር የሚሄዱ ሴቶች ያው ለፍቅር አይመስለኝም፣ ለብር ነው። ይሄም ወንድሜ ሰኢድም እዚህ ላይ መጠንቀቅ አለበት። ዞሮ ዞሮ ያው እሱና ሱሜያ አንድ ይሆናሉ ብዬ ተስፋ አደርጋለሁ። እና በዚህም ወጣ በዚህ ገባ አዩ በረኪና፣ እኔ ለእሱ ምንም የሚያስጨንቀኝ ነገር የለም ለሱን ብር የምልክበት ምክንያት ምንም የለም እያለች ነው። እንደፈለገ ይምጣ ምናምን እያለች ነው። ባለፈው ደግሞ ያው እንዳያችሁ ተድሬዳዋ ሄጃለሁ፣ በዚህ ወጥቻለሁ፣ በዚህ ገብቻለሁ፣ ባሌን ማዳን አለብኝ ምናምን ብላ የሆነ ማስመሰል እስስት፣ ሹፍቱ፣ እስስት ያኒ የእስስት ባህሪ እንዴት ነው? እኔን ካየች እኔን እዚህ ሌላ ሰውን ካየች እንደዛ መቀያየ መቀያየር ባህሪ አላት ልጅቷ። ያው አፍ ብቻ ነው እና በራሷ ቻናልም ለቀ ነበረ ቪዲዮ እያወራችም ነበረ። በቃ አምናለች ያው እውነት ነው ሽንት ለቀናል ምናምን ሽንታችን መልቀቃችን ሀጽያት አይደለም፣ እና እኔ ደግሞ አልለቀኩም ምናምን ብላ ያው ፈታ እያለች ነው። እንግዲህ ጅብ ካለፈ ውሻ ጮኸ የሚባል ነገር ነው መሰለኝ። ጫዋታ ወልመህም ልጅቷ እጅ አለመስጠት ነው። ዞሮ ዞሮ ወደ ሌላም እያዞረች ነው። የእሷ ኮመንት ላይ የምንዳየውት ከሆነ ወደ ሌላ ነገር እያዞሩ ነው ነገሮችን ማለት ነው። ግን ነገሩ እሷ እንዳሰበችው ሳይሆን እሱ እንዳሰበው ይሆናል ማለት ነው። የፈጠረን ያስበው ይበልጣል ከሷ እና ሰኢድ ቢችል ያው እየፈተናት ነው። ፈተናውንም ማለፍ አልቻለችም። ከአንድም ሁለቴ ሶስቴ ፈትኗታል። ልጅቷ የብር ጥማት፣ የብር ችግር እንጂ አፍቃሪ ሆና ወይ ደግሞ ትዳር ፈልጋ አይደለም። ከመጀመሪያም እያልኩ ነበረም አሁንም እላለው። ብዙ ተሳዳቢዎችም አሉ። ያው እንደዚህ የሚሳደቡት ወጥቶ ከአዩ ጎን ነን ምናምን የምትሉ ደግሞ ዛሬም እላለው ደግሜ የሰው ባል ማማለል፣ የሰው ባል መቀማት፣ የሰው ትዳር መበተን የለመዳችሁ እንጂ እህታችሁም ትሁን ባዳም ትሁን የሀገራችሁም ልጅ ትሁን የትም ትሁን እልምሺ ዞሮ ዞሮ ሴት በመሆኗ ሴትን መደገፍ አለባችሁ። ከዛ ቀጥሎ ደግሞ እውነትን መደገፍ አለባችሁ። እኔ እንግዲህ እንደሌላ ቀኑም እኔ የማን ደጋፊ እንደሆንኩ ታውቃላችሁ። እናንተም አዩ መቼም አትቀየርም። በቃ የብር ችግር፣ የብር ችግር ነው ያለባት ልጅቷ፣ ሌላ ምንም ችግር የለባትም። እና ብር የሚጠላ የለም እያለች ነው ስታወራ የነበረው። ብር የሚጠላ ሰው የለም፣ እውነት ነው፣ ይሄ ሀቅ ነው። ግን ብር መውደድ እንደዚህ አይደለም። የሰውን ላብ የሰውን መመኘት ሳይሆን በራስሽ ሰርተሽ በላብሽ የምታገኝና የሰው በረከት ራሱ የለውም። እውነት ለመናገር አሁን ሰው ቤት ራሱ ስሰሩ ቅመሞችዬ ከእናንተ በላይም ባላቅ፣ አንዳንድ የሚያፌዙ ልጆች አሉ። በስነ ስርዓት ሰርታችሁ ሰውን ካስደሰታችሁ፣ ማዳማችሁንም ብታስደስቱ ብሩን በረከት አለው። እውነቴን ነው ምላችሁ እኔ ይምኬን በእድሜ የምበልጣችሁ ልጆች ብዙ ትኖራላችሁ፣ ወይ ደግሞ ከኔም ተለቅ የምትሉ ትኖራላችሁ። የሰው ሀቅ የሰው ነው። የሰው አለመመኘት ከባል ጀምሮ ከብር ጀምሮ ያን የቅናት መንፈስ የሚባል ነገር ራሱ ቤታችሁ ማይግባ ውስጣችሁ ማይግባ በጣም መጥፎ ነው፣ የሸይጣን ስራ ነው። ገባችሁ እና ዞሮ ዞሮ አዩ በረኪና በጣም መጥፎ ሴት ናት፣ እውነት በዚህ እድሜዋ በልጅነቷ ምላሷ ጥሩ አይደለም እና አሁን ከሱሜያ ጋር የነበረው ልጅ ማን ነበረ? ትላንትና ስሙ ጠፋብኝ፣ እልምህም እሱ እሱን አሁን እሱ ዞሮ ከተማ ውስጥ ከሴቶች ጋር ቡና ማቀረር እንጂ ምንም ስራ የለውም። ያለ ቡና እንደ ሴት ሴታ ሴት ነገር ነው ይዬ አሸነዋለው እያለች ነው። እንደዚህም አይባልም። የሆነ የምትጠቀመው ቃላት በጣም ነው የሚያስጠላ እውነት ለመናገር እና ለሱሜያም ትላንት ባወራችሁ ቪዲዮ ላይ አንስታ ነበረ። ስለ እሷ ንግግር፣ መጥፎ ንግግር። አንቺ ሰራተኛ፣ አንቺ እንደገና ተመልሰሽ ሸቃላ ልትሆኚ ነው። እኔ እንደ በቃ ትልቅ ሰው ነኝ ምናምን፣ ሀብታም ነኝ አንቺ አሮጊት ምናምን ብላ እየሰደበች ነበረ ብላ ነበረ። እሷ መልሳ መሳደብ አቅቷት አይደለም፣ ባለጌ ሲሳደብ ያው ጨዋ ዝም ማለት አለበት። ጨዋ ያሳደገው ልጅ ደግሞ ያስታውቃል። ባለጌም ደግሞ እንደዛ ወጥቶ ሰውን ይሳደባል ዞሮ ዞሮ የሚሰደበው ደግሞ የእሷ ቤተሰብ ነው። ቤተሰብ የላትም እቺ ልጅ ዘመድ የላትም ምናምን እየተባለ ነው ያስብላል። ብላል ያው የእሷ ስራ እና እንዳልኩሽ አዩ በረኪና ይሄ ቪዲዮ የሚደርስሽ ከሆነ የታለሽ አትሉም፣ አትፈልጉኝም፣ ሞተች ምናምን አትሉኝም። ከድብድቡ በኋላ አንድ ሰው የጠየቀኝ ሰው የለም። ምናምን እያለች ነው። ማን ይጠይቅሻል? አንቺ ማንም አይጠይቅሽም። ለምን? ምን ሰርተሽ ነው? ጥሩነትሽ ነው? ሰው ከሆንሽ ቁጭ ብለሽ በጠረጴዛ ዙሪያ አውሩ። በዛ ላይ ልጅቷ አልነካችሽም ሱሜያ፣ በቃ ከእናንተ ዞር እያለች ነው እንጂ፣ እኮ እናንተን አልፈለገች የእናንተን ህይወት አልበጠበጠች። እንደው አንቺ ምት የምታረጊያቸው ነገሮች እኮ ሱሜያ ነበረ እንደዚህ ማድረግ የነበረባት ለምን? ባሏ ነው የተቀማው ትዳሯ ነው የፈረሰው፣ ልጆቿ ናቸው የተበተኑ፣ ንብረቷ ነው የተበተነው። እሷ ነበረች አንቺ የምትሆኝበት ቦታ መሆን የነበረባት ግን እሷ እንደዛ አልሆነችም። ለምን እቺ ቀን ታልፋለች። እሷ ይሄን አስባ ነው እንጂ ወይ ዝምታ ፍራቻ አይሆንም፣ ወይ ደግሞ ስለተናገሩ አሸናፊ መሆን የለም። ያው ሙያ በልብ ነው፣ እና ችኩል መሆን ደግሞ ዋጋ ያስከፍላል። አንቺን ብትሆኚ ደግሞ ይኸው በቃ በአንድ ደቂቃ ተቀያይረሽ። ለልይቷ ምን እያልሻት ነበረ? ሰኢድን ደግሞ ስታይ ተቀይረሽ። ወይ አብረን ብናብድ፣ ማበድ እንደዚህ ያደርጋል እንዴ? በቃ ተመልሳ ሙድ ነው የምትይዝበት ሰውዬው ላይ ሙድ። ሙድ ለሙድ ነው የምትይዘው። ግን በዚህም ወጣ፣ በዚህ ገባ። አሁን ሰኢዶ እያያት ነው፣ እያመዛዘናት ነው፣ እየፈተናት ነው። ፈተናዎችንም እያለፈች አይደለም ስለዚህ እኔ ሳስበው በእኔ ጭንቅላት በእኔ አስተሳሰብ ሰኢድ እንደዚህ ዝም ብሎ የሚፈትናት አይመስለኝም። በኋላ ከእሷ ተፋቶ ሱሜያ ጋር እንደምመለስ ተስፋ አረጋለሁ። ከዚህ እንደሚሆን ደግሞ እናንተም አትጠራጠሩ። እንደየእምነታችሁ ሁሌ እንደምላችሁ ይሄ ትዳር እንዲመለስ ዱዓ አርጉላቸው፣ ጸሎት አርጉ በየእምነታችሁ ዘር ሃይማኖት ምናምን ሳትሉ ፍቅርን ስበኩ። መጥፎ አመለካከት እንኳን ያለ ሰው አይጠፋም። ከቤትም ከማንኛውም ዘር ውስጥ መጥፎ ሰው አይጠፋም። ስለዚህ ለአንድ ሰው ብላችሁ ደግሞ ትልቅ ህዝብን ማስቀየም ይደብራል። እንደ ሁሌ እንደምላችሁ እኔ ይሄ ዘረኝነት በጣም ነው የምጠላ። ማንንም አልጠላም። ሰው ፍቅር ከሰጠኝ ፍቅር እሰጠዋለሁ። መጥፎም ከሆነ እንኳን ያው ከአጠገቡ ራቅ ማለት ነው እንጂ መጥፎ ነገር ማሰብ አልፈልግም። እኔ ለማንም የሰው ልጅ የተባለ ማለት ነው። እንኳን የሀገራችን ሰው ኢትዮጵያዊ ይቅርና አፋቸው ለማናቀው ሰዎች እኮ ይኸው ተስማምተን ተግባብተን እየኖርን ነው፣ አይደለም እንዴ? ይሄ ደግሞ የራሳችን ቋንቋ ነው አማርኛውም ትግርኛውም ኦሮምኛውም ሁሉም በቃ ብሄር ብሄረሰብ። ያኔ አክተር ምን ተማኒን ያኔ ከሰማንያ በላይ ነው አይደለ ብሄር ብሄረሰብ ያለነው ሁላችን እንደ ድሯችን ግን አንድ ብንሆን ፈጣሪ የሚታረቀናል እና ዘመኑ ልጅ በጣም ከባድ ነው። እውነተኛ በእኛ ጊዜ ይሄ ኢንተርኔት ምናምን ይሄ ሶሻል ሚዲያ የሌለበት ጊዜ እንዴት ነበር ፍቅር እና ያቺ ቀን ነው እኔ ሁሌ የሚናፍቀኝ። ለምን ይህችን አነሳሽ ካላችሁኝ ደግሞ ኮመንቶችንም እያየው ነው ከሁለቱም ወገን እዚህ ጋር ምን ማለት ፈልጌ ነው። የእኛዎቹም ብትሆኑ ሁላችሁም የእኛ ናችሁ። ግን ቋንቋችን አንድ ኦሮምኛ የምናወራ ልጆች እውነት ደግፉ ማለት ፈልጋለሁ። ሰኢድን የምትወዱ የምታከብሩ ከሆነ መጥፎ ነገር ባትጽፉ ኮመንት ላይ እላለሁ። በአማራውም ደግሞ ለሱሜያ የምትወዱት የምታከብሩ ከሆነ እሷ የወደደችውን መውደድ አለባችሁ። ለምን ቢባል እነዚህ ልጆች ተዋልደዋል። ከፍቅር ጀምሮ ከትዳር እስከ መዋለድ ስለደረሱ መጥፎ ነገር ሁለታቸውም ላይ ባንጽፍ ባይነኝኔ ዞሮ ዞሮ እኔ ሁሉም ሰው ለኔ አንድ ነው ለማለት ፈልጌ ነው። ብችል ብችል ሁሉንም ቋንቋን ብችል ደስ ይለኛል፣ ግን ለአሁኑ ይችላለሁ፣ አማርኛ ይችላለሁ፣ ትግርኛም በደንብ ሰማለሁ፣ ማውራቱ ግን ትንሽ ይከብደኛል። ይሄን ለምን ማለት ፈለግኩኝ፣ ሰው ውስጡ ንጹህ ከሆነ በንጹህነቱ ሁሉንም ነገር መቀበል አለበት። ቆሻሻ ሰው ደግሞ ያው ቆሻሻ ነው ወገኖችዬ። እና ሀገራችንንም ሰላም ያርግልን፣ እኛንም መዋደዱን መፋቀሩን ይስጠን። አንዱ ባለጌው ሲሳደብ የጨዋ ልጅ ደግሞ ዞር ማለት አለበት። ሰው ሲሰድባችሁ እኮ መመላለሱ ማፊሽ ፋይዳ ትርጉም የለውም። ለምን አንዱ አንድ ከደገመ ሌላኛ ሁለተኛ፣ ሶስተኛ፣ አራተኛ እንደዚህ እያለ መቆሸሽ ይበዛል እንጂ ትርጉም የለውም። በተለይ እኛ ደግሞ የዘመን ልጅ ሲባል ሁሉ ነገር የተሻሻለ ነው። እንደተማረ ሰው ማሰብ አለብን። ተራርቆ ያለውን ህዝብ ማስታረቅ ማቀራረብ ነው። እኔ እውነቴ ነው የምላችሁ። ሁሉ ነገር ሳስብ ግራ ነው የሚገባ ያ የድሮ ናች የአሁኑ ላይ ያለ ነው ላይ ሳይ እልምህም። ዞሮ ዞሮ ብዙ ከተወራ አያልቅም። ለዛሬ እቺ ለእናንተም ምንላችሁ የመጣሁት። ሁልጊዜም እንደምላችሁ ደግሞ ከኔ የምጠሉ ነገር ካለ አስተካኪ፣ ሙሃሩን አያምርብሽም ካላችሁም አላጡል እኔ አልናደድም መጥፎ ቃላትንም ተጠቀምሽ ካላችሁ ያኔ ሁሉንም እኔ አስተናግዳለሁ። ምንም ችግር የለብኝም። ተመስገን ነው እኔ የምለው አልሐምዱሊላህ። አለምን ከሁሉ ነገር በፈጣሪ ይሁን ብዬ ነው የምተወው። እና ፍቅርን እንጂ መጥፎንም መስበክ አልወድም። ከመጥፎ ሰው ደግሞ ፈጣሪ የፈጠረን እሱ ያርቀኝ እላለሁ። እኔ ከመጥፎ ጋር መዋል አልፈልግም። መጥፎ ሰው ከሆነብኝ እኔ ራቅ ማለት እንጂ ክፉንም ማሰብ አላውቅም። እና ለዛሬ እቺ ናት ያለኝ። ሰላም ሁኑ በያላችሁበት። ሰላም ይብዛላችሁ ማለት ፈልጋለሁ። ባይ ባይ